ዚያ የሚገርመት አባታችን የዛሬ ሳምንት ከፓንኮክ አካባቢ የመጣች አንድ እህት ነበረች። አሁን ሳምንቷ ነው። እሷ ማየት እጄ ነው ገዳም ጡጦቿ ሁለቱም ጡጦቿ በካንሰር ምክንያት ፈንድተው የሶስት ወር ብቻ እድሜ ነው ያለች ተብላ ነው ወደዚህ ገዳም የመጣችው። ከዚህም በፊት ከአምስት በላይ ኢንተርናሽናል ሆስፒታሎች ገብቼ ታክሜ በየዓመቱ ነው የሚነሳብኝ። አሁን ግን ገንዘብ ማውጣትም ሰለቸኝ እንዲሁ እስኪ ደግሞ እግዚአብሔር እንደሚያደርገ ያድርገኝ ብላ ነው የመጣችው። እንግዲህ ከህክምናው ሀገር ሳምንቷ ነው ከህክምናው ሀገር ወደዚህ ወደ ድህነቱ ወደ ካንሰሩ ስፔሻሊስት ወደ አቡነ ሐራ ድንግል ገዳም መጣ። በአንድ ሳምንቷ ያ የሚሸት የነበረው ጡጦቿ ደርቀውላት እንዲሁም ምግብ አትበላም ነበር፣ ምግብ እየበላች ነው። ክብር ሁሉ እግዚአብሔር ይሁን። እዚህ ቦታ ላይ ምን ያልተደረጋለ ምንም ያልተደረገ ነገር አቡነ ሐራ ድንግል ናቸው ያነሱ ልጆቻቸው። ልክም አለ እልል ብላቸው አመስግኑ። እስኪ እንደውም በዚህ መጥቶ ሲመሰክር ምንድን ነው ያለው? እናቴ ልጅሽን የልጅሽን ጉድ አላየሽም አቡነ ሐራ ድንግል እንደገና ወልደው ሰጡሽ ብለው ነው የተናገረው ማለት ነው እና እግዚአብሔር ይመስገን። ስሙ ለዘላለም የተመሰገነ ይሁን። ስሙ ዲያቆን መኳንንት ይባላል። ስለዚህ በዚህ መሰረት ቅድም እንደው ቀድሞ ሚዲያ ቢመጣ ቅድም የመሰከራችሁ ሰዎች አሁን መጣችሁ ምስክርነት ነው። ቅድም የታሉ ልጅ የያዛችሁ እናት ምስክር ሊሰጡ መጥተው ነበረ። ኖኖ ምስክርነት መስጠት ይቻላል። የአባታችን ድንቅ ስራቸውን መመስከር እንድችሉ ብዙ ሙስሊም ወገኖቻችን ራሱ መጥተው ምስክርነት ሰጥተዋል። ከካንሰር ድነው ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምስክርነት ስኳሬን ሳላቀው ሦስት መቶ ሰላሳ አምስት ጥሎ ይሄ እጅ ተሰብሮ ነበር በየግሬም እንደዚህ ወርቆ ነበርና በሞባይል እንትና ቲክቶክ ላይ አራት

ተመስገን አቡነ ሐራ ድንግል አባታችን፣ ቃል ኪዳናቸው ታላቅ ነው። የዋሻው ጻድቅ አቡነ ሐራ ድንግል ልላቸው አመስግኑ። እግዚአብሔር ስሙ ለዘላለም የተመሰገነ። እንኳን ደስ ያለሁት እንኳን ደስ ያለሁት። ያንሳል ያንሳል። ልላቸው አመስግኑ። ኑ ተለተሩ ተለተሩ። ምስክርነት የምሰጡ ጻድቁ አባታችን እናታችን እንዳዳኗቸው እናንተ፣ አዎ እግራችሁ የተሰበረ ልባችሁም በሀዘን የተሰበራል፣ አቡነ ሐራ ድንግል የጠግኗችሁ እሺ። እሺ አሁን እህታችን ምስክርነት ትሰጣለች ማለት ነው። እህታችን ምስክርነት ትሰጣለች። እንዴት እንዳለ መድኃኒቱ የት አለ መድኃኒቱ መድኃኒቱ በሙሉ ከየአይነቱ መድኃኒት እዛ መጣለች። ከየአይነቱ መድኃኒት እዛ መታለች። ይሄ በሙሉ ፍቱት። በጣም አሞኝ ነበረ አራት ዓመቴ ነው። ውስጥ ግሬነ ያለኩበት ቦታ ይሄ መድኃኒት አንዳንድ ነው ሁሉም እንዳይመስላችሁ አካው አንዳንድ ነው። እሱም ቅርብ ጊዜ ነው እንጂ የበፊቱ አይደለም። በቃ ያለኩበት ቦታ የለም፣ ያበሻ፣ የግል፣ የመንግስት። ከዛ ራስ ደስታ ኦፕሬሽን ነው

አሁን ደህና ነን። ይሻለኛል በማለት እንደ እረክታለሁ፣ ግን ትንሽ ትንሽ ይሰማኛል ነበረ። ልጅ የለኝም

ተንቀጭዱ ትወልጃለሽ፣ ግን አንድ ቀን ታሳኛለሽ። እሺ አልኳቸው። አገኝቼ አላውቅም። ከእዚያ በኋላ ዛሬ አጋጣሚ ሲላገኘኋቸው እንገራቸው ብዬሽ ነው ከ አገኝቻቸው አላውቅም። ዛሬ ግን ሲላገኘኋቸው በጣም ደስ ብሎኝ ነው የነገርኳቸው። አገኘሁ አሁን ዘጠኝ ዓመቱ ነው። አንድ ቀን ደግሞ አሳያቸዋለሁ። አ ሁላችንም ሰማኛል። እምነት ያድናል ብለን ብንመጣ እምነት ያድነናል። የውስጣችን ነው እግዚአብሔር የምንክሰው ጥሩ ነገር በመስራትና በማመን ነው። ሌላ ምንም አይከፈለውም ለእግዚአብሔር። እግዚአብሔር ይመስገን። ምን አለች መጨረሻ ላይ እግዚአብሔር የምንክሰው ጥሩ ስራ በመስራት ነው። አዎ እውነት ነው። መልካም ሥራ ሁላችን ድንሰራ እግዚአብሔር። እንኳን ደስ ያለሽ፣ በጣም መድኃኒቱን አስተዋታል። አቡነ ሐራ ድንግል እስ ማሻው ጻድቅ ከክፉ ክፉ በእውነቱ ደስ ብሎናል። የዛሬ ሁለት ነገ እንግዲህ በታላቅ ድምቀት የአባታችን የአቡነ ሐራ ድንግል ክብረ በዓል ይከበራል። በአስራ ሁለት ደግሞ እናታችን ቅዱስ ክርስቶስ ሰምራ ከሊቀ መላእክት ከቅዱስ ሚካኤል ጋራ በታላቅ ድምቀት ይከበራል። ነገ አቡነ ሐራ ድንግል ከክርስቶስ ሰምራ አብረው ከመንበረ ክብራቸው ይወጣሉ። አቡነ ሐራ ወደ መንበረ ክብራቸው ሲገቡ፣ ክርስቶስ ሰምራ ወደ ቅዱስ ሚካኤል ነው የምትሄደው። ምክንያቱም ከቅዱስ ሚካኤል ጋር እራሱ የሚያገናኛ ታሪክ አለ። በገድሏ በገድሏ ላይ ማለት ነውና ወደ ሲሆን እንኳን ስትላ ቅዱስ ሚካኤልን ነው ሰጥቶ ምንም ነገር እንዳትሆናት። አዎ ቤቷም የሚካኤል ቤተክርስቲያን ነው። ስለዚህ ሁላችሁም በታላቅ ድምቀት በካህናቱ፣ በሊቃውንቱ፣ በሰንበት ትምህርት ቤት እንዲሁም በመመናን ዝማሬ ልታታጅባ እዛ ሰባት እግዚአብሔሩ ካለቀ በኋላ በአስራ ሁለት ተመልሳ ወደ መመረ ትገባለች ማለት ነው። ሁላችሁ ይህ ታላቅ በረከት እንዳያመልጣችሁ ተጋብዛችኋል። ላልሰሙ እንድታሰሙ በእግዚአብሔር ስም መልእክታችን እናስተላልፋለን። አሁንም ምስክርነት እየተሰጠ ነው። ወደ እናታችን ወስዳችኋለሁ። በስኳር ስታመም ከርሜ ብዙ ጊዜ ተሰቃይቼ የደም ግፊት እንደገና ኮስትሮል ነርብ እየተባለ የደም ግፊት

ለክብራቸው መገለጫ ከስዬ ነበረ አስር ሺህ ብር ነገ፣ ያው በእንትና በክብራቸው እመጣለሁ ብያለሁ። እልል ባሉልኝ በአጋጣሚ ምስክርነት እንድናደርብዬነው አሁንም እ አን ሀያ አንድ አመት በሙሉ የነበረውን ስቃይ በአንድ ጊዜ አሁን አመስግነው እማማ ኦርቶዶክስ እናታችን፣ እማማ ቅድስት ቤተክርስቲያን፣ ሚዲያውም እማማ ነው፣ እናታችን ቅድስት ቤተክርስቲያንም እማማ ድንግል ማርያምም እማማ። እናታችን ጡትሽን ጠብተን ያደግንብሽ እናታችን ቅድስት ቤተክርስቲያን፣ በቅድስት ቤተክርስቲያናችን በተዋህዶ ውስጥ የሚያማቸው ሰዎች የሚፈወሱበት ጸሎቱ አለ፣ እምነቱ አለ፣ አዎ፣ መስቀሉ አለ፣ ጸሎቱ አለ፣ ጸሎቱ ጊዜና ሰዓት የማይወሰድለት የማያልቅ ያውም ማለት ነው። ዝም ብሎ አንድ ደቂቃ ብቻ ብሎ ብቻ አይደለም፣ ሀያ አራት ሰዓት ምድራዊ መላእክትና ሰማያዊ መላእክት አሁ የሚያመሰግኑባት ቅድስት ቤተክርስቲያን እዚህ ብዙ አለ፣ ብዙ ፈውስ አለ፣ ብዙ ጸጋ አለ፣ ብዙ በረከት አለ። የሀያ አንዱን አመት ታሪክ በአንድ ቀን ቀየረው ሰበሎ የአቡነ ሐራ ድንግልን እልና መስገን አመስግኖ እግዚአብሔር ስሙ ለዘላለም የተመሰገነው። እንኳን ደስ ያለት እንኳን ደስ ያለሁት። እግዚአብሔር ስሙ ለዘላለም የተመሰገነው። የሚገርም ነው፣ የሚደንቅ ነው። ይህንን አይቶ ዓለም አመን። በእውነት ይሄ ከዚህ የበለጠ ኑፋቄ የለም፣ ከዚህ የበለጠ ጥርጥር የለም። በጸበሩ እንዳውም የሚገርማችሁ ነገር ኦርቶዶክስ ነው አይባሉ፣ አይ ሁሉም ከሙስሊም ወገኖቻችን በርካታ በሚዲያ እንዳያችሁት ከሌላው ከፕሮቴስታንቱም እንደው ከቡራየ የመጣች ሶስት አመት በካንሰር ጡት በሽታ የተሰቃየች ድና ተፈውሳለች። ከዳነች በኋላ ግን ከነቤተሰቦቿ ተመልሳለች ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ነው። እንዲያው ዓለም አመስገን ሰለቻችሁ? እስቲ አመስግኑ። ወደምባገር እሺ፣ ምስክርነት ነው። ነርቭ ዲስክ እና የደም ግፊት ነው። ለአንድ አመት ከስድስት ወር የግፊቱንም የነርቡንም እየወሰድኩ ነበረ። መጨረሻ ላይ የዲስክ ኦፕራሲዮን ካልሆነ ይሄ ነርቡ ላይ እያረፈ ተባልኩኝ። እኔ እንደዛ ሲሉ ደነገጥኩና መድኃኒቱንም እርግፍ አድርጌ ታኅሳስ ወር ውስጥ ነው እዚህ መጣሁ። ረታይ ባክሽ ብሎ ቤተሰብ እንደዛ ሲሉት ሲሉኝ እኔ በቃ ኦፕራሲዮን ሆኛ አቅሚ አይችልም ብዬ እዚሁ ገባሁ። መድኃኒቱንም እርግፍ አረኩና አሁን አምስተኛ ጊዜ ነው እዚሁ ገዳሙ እየተመላለስኩ ማለት ነው ምስክርነት አልሰጠሁም። የተሳልኩት አምስት ሺህ ብርና አንድ ጥላ ነው። እኔ አጋጣሚ ነገ ልመሰክር ነበረ። ነገ አስገባለሁ። አሁንም ትራንስፈር ማድረግ እችላለሁ ብሩን። አጋጣሚ ጥላውን ያስኩ ምስክርነቱ ልስጥ ብዬ ነው። ይሄ እግሬ ያብጥ ነበረ። ሰው ነው እንደዚህ ጎትቶኝ ዝጸበሉ ያመጣኝ ማለት ነው። ይህ አሁን ከታሳስ ጀምሮ መድኃኒቱንም የግፊቱንም በየቀኑ ታያለሁ። ያኛው ደግሞ ምርመራው ነፃ ሆናለሁ ብዬ ነው የምገምተው። ለምን ዋጋ ውድ ስለሆነ በየቀኑ መታየት አልችልም። የደንግ ግን በየቀኑታ ያለው ኖርማል ከበፊት መድኃኒት እየተጠቀምኩ ካለው የበለጠ ኖርማል ላይ ነው እየተባልኩ ያለሁት። ስለዚህ ኔ ሰማ መድሪያ ልም እናንተንም የሚስማ እልልበሉና አመስግኑልኝ፣ አቡናራን አመስግኑልኝ። አሁንም በቤቴ ብዙ ስብስብ ነገሮች አሉ፣ ተስ ይሰሙኛልም። ለዛ ለምስክርነት ድጋሚ እንዲያበቃኝ አሁንም ጸሎት አድርጉልኝ፣ እልል በሉልኝ። እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ ምን አለ? ሰው ከበሽታው ሲገላገል ክንደ ማየት የሚያስደስት ምን አለ ንገሩኝ? ስ ምንም የለም። ሁላችሁም አሁን እያንዳንዳችሁ ብዙ ችግር አለባችሁ በተለያየ ሆስፒታል ሄዳችሁ ይህ ምልክት ያሳያል እንዲህ እንዲህ እንዲህ ተብላችሁ የመጣችሁ የደነገጣችሁ አላችሁ። አደንግጡ አደንግጡ። ለምን ብትሉ ጸበሉ ያድናችኋል። በጥንቃቄ በክብር በእምነት በፍቅር በእምነት አድርጋችሁ ጠጡት፣ ተጠመቁ፣ ትድናላችሁ ማለት ነው። ስለዚህ አሁን እንግዲህ በሚዲያ እየተላለፈ ነው የሚገኘው። በተለይ በአዲስ አበባ ውስጥ ከመገናኛ ውስጥ ገብታችሁ ከአራት ኪሎ ከአምስት ኪሎ ከስድስት ኪሎ ከአዲሱ ገበያ ከኮልፌ፣ ከአውቶቡስ ተራ፣ ከሰባተኛ፣ ከአየር ጤና፣ ከጦር ኃይሎች እንዲሁም ደግሞ ከሞጆ፣ ማነው ከጀሞ አካባቢ፣ ከሳር ቤት ለምትመጡ መገናኛ ውስጥ ገብታችሁ አያጣፎ ገብርኤል ገብርኤል ትደርሱና፣ አያጣፎ ገብርኤል ትደርሱና ከገብርኤል ወደ ውስጥ ባጃጆች ዘወትር ያመላልሳሉ። በዚህ መሰረት ሁል ጊዜ ክፍት ነው ጸበሉ መታችሁ መጠበቅና መጠጣት ትችላላችሁ። ሱባኤ የምትይዙ መታወቂያ ይዛችሁ ነው፣ መታወቂያ የያዛችሁ ለሰባት ለሰባት ቀን ነው ሱባኤ የምትይዙት እየመጣችሁ ማየት ትችላላችሁ። ሁላችሁም ማየት ማመን ነው። ይህንን ላልሰማ አሰሙ። በእውነቱ ከሆነ ከዚህ የበለጠ ድንቅ ስራ የለም። በመኪና ለምትመጡ ከሐያት መድሃኒ ዓለምም አለ በገብርኤልም በኩል ያስገባል። ቀጥታ ሚካኤል ድረስ መምጣት ይችላሉ። በገብርኤል በኩልም መምጣት ይችላል። በሐያት መድሃኒ ዓለም በኩልም መንገዱ ተጠርጓል። አሁንም ሰው በዛ ነው የመጡት። በዚህ በኩል ቀጥታ በሐያት መድሃኒ ዓለም በኩል በሐያት መድሃኒ ዓለም በኩል በአዲሱ መንገድ ቀጥታ መምጣት ትችላላችሁ ማለት ነው። አሁን በቅርቡ ታፔላም እዛ እንለጥፋለን። ሁላችሁም በሚዲያ የሚለቀቃል ማለት ነው እግዚአብሔር አምላካችን ከሁላችን ጋር ይሁን በእውነት የታመሙትን ይማርልን እዚህ የመጡት ይድናሉ ያልመጡትን እግዚአብሔር ይማርልን ጸበሉን ደግሞ ስጡ ለጎረቤት ለአካባቢ ስጡ በቅርቡ አሁን ከአካባቢ ሆስፒታል ላይ ሁለት ልጆቹ እሳት ውስጥ ገብተው ትልቁ ትልቋን ለማዳን ስትል ትልሹ በጣም ተጎዳ እና ሙሉ ለሙሉ ሰዓቱ በላው። ሐኪም ቤት ሲገባ ገባ ምንም ዋጋ የለውም ተባለ። ሪፈት ተደረገ ወደ አለርት። ከዛ በኋላ ምንም ነገር ተስፋ የለም ተባለ። ከዛ የክርስትና አባቱ ሚስት ጸበል አቡነ ሐራ ድንግልን ይዛ እየሮጠች መጣች። ዝም ብላ በሰውነቱ ላይ ፍስስ ስታደርግበት ልጁ በራሱ ብድግ ብሏል። ከዛ በኋላ ምንድነው ያደረገችው? እምነቱን በሙሉ ቀባችው። እንኳን አይድንም የተባለው ድኖ በሰውነቱ አንድም ጠባሳ የለም። እውነት ለመናገር ማለት ነው አንድም ጠባሳ የለም እ ትልቅቱ ደግሞ ልጇ ታላቋ ልጇ ደግሞ ከዚህ ከ ከታች ከወገበታች አቃጥሏት ነበረ የአቡነ ሐራ ድንግልን እምነት ስትቀባ ስትቀፋ በሙሉ ሰውነቷን አክስት፣ አጎት፣ እናት፣ አባት ልጆቹን ዞ መጥተው ሰውነታቸው ታይቶ በግልጽ በይፋ ምስክርነት ሰጥተዋል ሰጥተዋል ማለት ነው። ስለዚህ ምረት ይቅርታም ቸርነትም የምታደረው እዚህ ጩቅ ቅዱስ ቤተ ክርስቲያን ብዙ ነገር አለ፣ ጸጋ በረከት አለ። የምታዝኑን የምታለቅሱ ምንም ተስፋ ዋጋ የለኝም የምትሉ ካላችሁ ኖ በእምነቱ ናችሁ ነው። የምትጠራጠሩ ሰዎች ባትመጡ ይሻላል። ተጠራጥራችሁ እምነት ውስጥ ጸበል ውስጥ አትግቡ። ስለዚህ ወንዶችም እንደዚሁ በእርቱ ጠንክሩ ከወንዶች ምስክርነት መስጠት የምትችሉ ከወንዶች በኩል ምስክርነት መስጠት የምትችሉ ይህ በዓለም በአደባባይ እንግዲህ መጋቢያ አዲስ ኢንጂነር ሲያመ ሲያስመሰክሩ ሲመሰክሩ ጸበሉን ሲያስተዋውቁ የነበሩት ሁዙ የመጣው እንግዲህ በእሱ ነው። አባቶችን በእውነት እግዚአብሔር ይጠብቅልን። በእውነት መጋቢያ አዲስ ኢንጂነር ዛማኖ ልን እግዚአብሔር ይጠብቅልን እንዳያስተዋውቁቺ ትጉሃን ባህታዊ ገብረ መስቀል በውዱ ለዚህ ታላቅ የፈውስ የድነት ቦታ ቀደምት ናቸው፣ አስተዋዋቂ ናቸው። ብዙ ቦታ እንዲደርስ ያደረጉ አባት ናቸው። የእኔም እንግዲህ አባቴ ስለሆኑ እሳቸው ሲያዝዙኝ ትእዛዝ እንቢ ላለማለት ነው። ክብሩ ሁሉ ለእግዚአብሔር ይሁን። የሚገርመት አባታችን የዛሬ ሳምንት ከባንኮክ አካባቢ የመጣች አንድ እህት ነበረች። አሁን ሳምንቷ ነው እሷን ማየት እጄ ነው ገዳም። ጡጦቿ ሁለቱም ጡጦቿ በካንሰር ምክንያት ፈንድተው የሦስት ወር ብቻ እድሜ ነው ያለች ተብላ ነው ወደዚህ ገዳም የመጣችው። ከዚህም በፊት ከአምስት በላይ ኢንተርናሽናል ሆስፒታሎች ገብቼ ታክሜ በየዓመቱ ነው የሚነሳብኝ አሁን ግን ገንዘብ ማውጣትም ሰለቸ፣ እንደው እስኪ ደግሞ እግዚአብሔር እንደሚያደርገኝ ያድርገኝ ብላ ነው የመጣችው። እንግዲህ ከህክምናው ሀገር ሳምንቷ ነው፣ ከህክምናው ሀገር ወደዚህ ወደ ድህነቱ ወደ ካንሰሩ ስፔሻሊስት ወደ አቡነ ሐራ ድንግል ገዳም መጣ። በአንድ ሳምንቷ ያ ሚሸት የነበረው ጡጦቿ ደርቀውላት፣ እንዲሁም ምግብ አትበላም ነበር፣ ምግብ እየበላች ነው። ክብር ሁሉ እግዚአብሔር ይሁን። እዚህ ቦታ ላይ ምን ያልተደረገለ ምንም ያልተደረገ ነገር